ስሑል ሽረ ለአሰልጣኙ ማስጠንቀቂያ መስጠቱን አስታወቀም። ስሑል ሽረ ከአራት ዓመታት ቆይታ በኋላ ዳግም ወደ ኢትዮጵያ ፕሪሚየር ሊግ መቀላቀሉን ተከትሎ አሁን ላይ የተመዘገበ ባለው ውጤት ደስተኛ ያልሆነው ክለቡ ለቡርኑ ዋና አሰልጣኝ ማስጠንቀቂያ መስጠቱን አስታውቋል። ይህንን ለብስራት ቴሌቪዥን የዩቱብ ቻናል ያስታወቁት ዳግም የክለቡ ዋና ስራ አስኪያጅ አቶ ካሳ የፈሳ ናቸው። ስሑል ሽረ ከአራት ዓመታት ቆይታ በኋላ የተሳተፈ በሚገኝበት የኢትዮጵያ ፕሪሚየር ሊግ በገጠመ ውጤት ቀውስ ሳቢያ በአሁኑ ወቅት ወራጅ ቀጠናው ላይ ይገኛል። ቡርኑን ከወራጅ ቀጠናው በመውጣት ከመውረድ ለመታደግ ክለቡ እያደረገ ባለው አጠቃላይ እንቅስቃሴ ዙሪያ የክለቡ ስራ አስኪያጅ አቶ ካሳይ ፍስሃ ከብስራ ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታን አድርገዋል። የክለቡ ስራ አስኪያጅ አቶ ካሳይ ፍስሃ በቆይታቸው ለቡድኑ ዋና አሰልጣኝ ዳዊት ጌታቸው ውጤቱን እንዳሻሽል የመጨረሻ ማስጠንቀቂያ መስጠታቸውን ገልጸዋል። ክለቡ እስካሁን የአሰልጣኝ ለውጥ ያላደረገበት ዋና ምክንያት የተሸነፍንባቸው ጨዋታዎች ብዙ አሳማኝ ስላልሆኑም ነው ብለዋል። ክለቡም ከሞረን ለመታደግ ከአሰልጣኙ ጋር በመነጋገር ተጨማሪ አዳጅ ተጫዋቾቹን ለቡድኑ በመቀላቀል በነበሩን የእረፍት ጊዜያት ችግሮችን ለመቅረፍ እየተሰራ እንደሆነም ስራ አስኪያጁ ገልጸዋል። አስኪያጁ አቶ ካሳይ ውድድሩ ከሜዳችን መራቁ የደጋፊውም ሆነ የኛ ክትትል አናሳ እንዲሆን አድርጓል። ይህም ለክለቡ ውጤት ማውጣት ምክንያት ሆኗል ብለዋል። አያይዘውም ክለቡ በገንዘብ ጥረት በእጅጉ እየተፈተነ እንደሆነ በማንሳት ይህንን ችግር ለመቅረፍና ገንዘብ ለማግኘት ያደረጉት እንቅስቃሴ አሁን ላይ በክልሉ ባለው ተጨባጭ ሁኔታ አለመሰካቱን ገልጸዋል። ከባህል ሀብቶች ጋር በመነጋገር ክለቡ የሚታገዝበትን ሁኔታ ለማመቻቸት ያደረገው ጥረት ግን እየተሳካለን ይገኛል ብለዋል። የክለቡ ዋና ስራ አስኪያጅ መጋቢት 24 በሚጀምረው ኢትዮጵያ ፕሪምየር ሊግ የመጀመሪያ ሁለትና ሶስት ጨዋታዎች ላይ ቡድኑ የሚያስመዘግበው ውጤት የአሰልጣኙ ቆይታ ሁኔታ እንደሚወስንም ከብስራት ቲቪ ጋር በነበራቸው ቆይታ ወቅት ተናግረዋል። ስሑል ሽረ እስካሁን ባደረጋቸው ሀያ ጨዋታዎች አስራ አምስት ነጥቦችን ብቻ በመሰብሰብ ውሏል። አዲግራት ዩኒቨርሲቲን ብቻ በልጦ በደረጃ ሰንጠረዡ ግርጌ ላይ ይገኛል።